እሺ ፋኖ ሀምሳ አለቃ ዮሴፍ የአማራ ፋኖ ብሔራዊ ኃይል በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ጦር አዛዥ መሆን ይታወቃል። በመሆኑም ጠላት ትናንትና ፎቶን ተጠቅሞ በአሰራጨው መረጃ መሰረት የአባ ኮስትር ብርጌድ ጦር አዛዥን ው እየመጣ ነው በሚል የሰሩትን ፕሮፖጋንዳ እንዴት ታየዋለህ? ስለዚህ ከአንተ ምላሽ እንፈልጋለን። ወይሽ አመሰግናለሁ ምን ጊዜም እኮ ጥላት ብዙ ያወራል። ግን ወሬና ተግባር ይለያያል። እኔ ዛሬ ላይ ስራ ላይ ነው ያለሁት። ትናንትም ስራ ላይ ነበርኩ፣ ዛሬም ስራ ላይ ነው ያለሁት። ስለዚህ እየመጡ ነው ይሉናል፣ እኛ የምንሄዳለን። የምንሄደውም ግንባር ለመምታት ነው ስለዚህ በደንብ ያውቁናልም እንስተዋወቃለን። ስለዚህ ወሬና ተግባር ይለያያል። የብልጽግና ወሬ የተለመደ ነው፣ ይሄ ውሸታቸው የተለመደ ነው። ስለዚህ ማናቸውም ታጋይ የአማራ ፋኖ፣ ሁሉም ታጋይ በዚህ በጥላት በሐሰት ወሬ ማንም ሰው እንዳይሸበር እንዳይደናገጥ ይህንን መልዕክት ማስተላለፍ ፈለጋለሁ። ሲቀጥል እኔ እኔ ራሴ ዮሴፍ ነኝ እንጂ ጸዳሉ አይደለሁም እጅ ም ሰጥ፣ ይኸውም የበላይ ዘለቀ ልጆች ነን። ስለዚህ እኛ እጃችንን ለሰላምታ እንጂ ለጥላት እጅ አንሰጥም ማለት ነው። ስለዚህ በምንም ታምር ማናቸውም ታጋይ የሆነ ይህንን የሐሰት ወሬ ይኸው ብዙዎችንም በስም ለማጥፋት ብዙ ርቀት እንደሚሄዱ ሁሉ ሁላችሁም ታጋዩ ታውቃላችሁ። የማታውቁ ደግሞ ከዛሬ ቀን ጀምሮ ዛሬ ነው በህይወት እያለ ይኸው እጅ ሰጥቷል። ዛሬ ላይ ደግሞ እየመጡ ነው አለ። ዛሬ ላይ እንደዚህ ቁጭ ብዬ ደግሞ ይህን እየተናገርኩ እገኛለሁ ማለት ነው። ስለዚህ ውሸት ነው። ማናቸውንም ታጋይ በተለያየ ነገር ሊጠልፉ ይፈልጋሉ። ዛሬ እኔን እየመጣ ነው ብሎ እንደሆነ ነገሬ ደግሞ አንዱን ታጋይ ደግሞ ከሌኮ ይህን አድርጓል ከሌኮ ይህን ብሏል እኮ እያለ የሀሰት ወሬዎችን ሊያወራ ይችላል። ስለዚህ ማናቸውም ታጋይ ጥላት በውጊያ አልችል ሲል በአሉባልታ ለመብታተን ነው እየፈለገ ያለ። ስለዚህ ሁሉም ታጋይ ነቅቶ ትግሉን እንዲያስቀጥልና ይኸው ድርጅቱ እንዲጠብቅ ስል በዚሁ መልእክት ላስተላልፍ እፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን። ፋኖ ዮሴፍ የአባ ኮስትር ብርጌድ ዘመቻ ኃላፊ ፋኖ መንበር አደመ ስለ ጉዳዩ በጽሁፍ ምላሽ የሰጠ ቢሆንም እስኪ ያለውን ሁኔታ አጠራ አድርገህ አብራራለን። እሺ፣ አመሰግናለሁ። በዋናነት ጓዴ ኮሚቴ እንደገለጸው ነው። እየመጡ ነው ይሉናል። አሁን እንሄዳለን የምንሄደውም ለወገን ስርዓቱን ለጥላት ደግሞ ሞቱን ለማወጅ እንጂ እጅ ለመስጠት አይደለም። አባ ኮስተር ብርጌድ ጦርመሪውም ሁሉም አባል በዚች ቅጽበት እንኳን ስራውን እየሰራ ነው። ለዚህ ምስክር በዛሬ ዕለት የተመታው ወይም የተቀነደሸው በእኛ አገላለጽ ምን ይሻ መመስከር ይችላል። እኛ ስራ ላይ ነን፣ ስራችንን እየሰራን ነው። የአባ ኮስተር ብርጌድ ጦርመሪው በተመሳሳይ ሌት ተቀን ስራውን እየሰራ እንጂ እጁን ለመንግስት ለመስጠት ወይም ለባንዳ ለመስጠት የተዘጋጀበት ሁኔታ የለም ሁሉም ታጋዮቻችን በዚህ ልክ መንግስት ባራገበው ልክ ሳይሆን እኛ ትክክለኛ ስራችንን የወጣንበትን አላማ ይዘን እየሰራን እንደሆነ እንድታውቁልን እንፈልጋለን ስራችን ይቀጥላል መሄዳችን አይቀርም የምንሄደው ግን እንደተናገርኩት ለወገን ብስራትን ለጠላት ደግሞ ሞትን ለማወጅ ነው አመሰግናለን እሺ የአማራ ፋኖ ብሔራዊ ኃይል በጎጃም ስምንተኛ በላይ የዘለቀ ክፍለ ጦር አባ ኮስትር ብርጌድ አመራሮች፣ የጦር አዛዦች እናመሰግናለን። ጀግኖቻችን ስራ ላይ ናችሁ። ስራችሁን አጠናክራችሁ ቀጥሉ። ለማንም ወዲ አንበረከክም። አመሰግናለሁ።